እግዚአብሔር ሥራው ድንቅ ነው፣ ለእኔ ያደረገ ብዙ ነው። እግዚአብሔር ሥራው ድንቅ ነው፣ ለእኔ ያደረገልኝ ብዙ ነው። በጃች እግዚአብሔር ሥራው ድንቅ ነው፣ ለእኔ ያደረገ ብዙ ነው። እግዚአብሔር ስራው ድርቅ ነው። ለኔ ያረገልኝ ብዙ ነው። ረዳቴ እሱ ነው። ከሰማያት እግዚአብሔር ጠባቂ

ከሁሉ ይበልጣል እርሱ ለልልልልል እግዚአብሔር ሥራው ድንቅ ነው። ለእኔ ያደረገ ብዙ ነው። ህይወቲ መራለኝ ወደ በጎ ሁሉን ነገር ነሱ ትቼ ዋለ ጥላ እኖራለ። እግዚአብሔር ሥራው ድርቅ ነው። ለን ያደረገው ዙነው እግዚአብሔር ሥራው ለእኔ ያደረገልኝ ብዙ ነው። ጥሎብኛል መጎናጥፊያ ለይቶኛ ከስጋ ጥርፊያ በሰው ሚዛን ክብርባይለካ እውነተኛ ጌታ ነው ለካ በዘመናት በዘመናት ይሸመግለ

ለምስኪኖች ስለሚራራ በኢየሱስ ልባችን ኮራ በዘመናት የሸመገለ ክብርን ሁሉ የተገለለ እንደ ጌታም እርባላለ እንደ እግዚአብሔር አረማናለ። በዘመናት የሸመገለ ክብርን ሁሉ የተገለለ እንደ ጌታ እርማናለ እንደ እግዚአብሔር አርማናለ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተከበራችሁ አባቶቻችን፣ አይንተ እግዚአብሔር ካህናት፣ ምእመናን ሁላችሁ አምላካችን እግዚአብሔር በቸርነቱ ጠርቶ በዚህ ጉባኤ እንድትገኙ የፈቀደላችሁ ሁሉ በእግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላች? መስፍን አሜን። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ቅዱስ ጳውሎስ በረከቱ ይደርብንና ለጢሞቴዎስ ልጁ አንድ የጻፈው መልእክት አለ እና እሱን መነሻ እናደርጋለን። ቅዱስ ጳውሎስ ለጢሞቴዎስ ከመከረው እኛ ደግሞ በዚህ መልእክት እንዴት መመከር እንዳለብን ማሰብ ቀላል ነው። ጢሞቴዎስን የሚያክል ታላቅ ሐዋርያ በቅዱስ ጳውሎስ የተመከረበት መልእክት ነውና፣ እኛን ደግሞ ምን ያህል ሊመክረን እንደሚገባ ይሄ ቃል በጣም በማስተዋል እንድትሰሙኝ ያደራላለሁ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18ና 19 ላይ እንዲህ የሚል ቃል አለ። ዘንተ ትእዛዘ አማህጸንኩ ከኦ ወልድየ ጢሞቴዎስ ልጄ ጢሞቴዎስ ወይ ይሄንን ትእዛዝ አደራ እልሃለሁ። አዛሃለሁ አይደለም እጠይቀሃለሁ አይደለም አደራ እልሃለሁ። ስለዚህ ቅዱስ ጢሞቴዎስ አደራ ከተባለ እኛ ደግሞ አደራው በጣም ይጠብቅብናል፣ እንዳልኳችሁ ሕይወታችን በጣም የተራራቀ ስለሆነ ይህን ትእዛዝ አደራ እልሃለሁ ይሉና ምን እንደሆነ ትእዛዙ ደግሞ ዝቅ ብሎ ሲነግረን በከመተነብዮ ዘላእሌ ዘላኤልየ ከከመተስና በኩሉ ገድል ሰናይ ልሰናይ ይህን ትእዛዝ አደራ ምልህ በተጋድሎ እንድትጸና አስቀድሞ በተነገረልህ ትንቢት መሰረት እንድትጋደል ይለዋል። እንድትጋደል ይሄን ትእዛዝ አደራ ሰጠሃለው። እንዘ ብከ ሃይማኖት ወሰናይ ገይዝ፣ ሃይማኖትና በጎ ህሊና ይዘህ እንድትጋደል አደራ እልሃለሁ። እንዲህ እንድትሆን ደግሞ አስቀድሞ አደራ ተሰጥቶ ትንቢት ተነግሮልሃል ይለዋል። እውነት ለመናገር ከኦሪት ዘፍጥረት እስከ ራእይ ድረስ ብታነቡ ለጢሞቴዎስ እንዲህ እንድትጋደል በጎ እምነትና በጎ ህሊናን ይዘህ እንድትጋደል ተብሎ የተነገረለት ትንቢት የለም። ቅዱስ ጳውሎስ ምን እያለ ነው? ክርስቲያን ሁሉ ተጋድሎ አለበት። ያን ተጋድሎ ደግሞ እንዲያልፍ እምነትና በጎ ህሊናን ይዞ መገኘት አለበት። መልካም አስተሳሰብንና እምነትን አጽንቶ መያዝ አለበት የሚጋደል ክርስቲያን፣ ምክንያቱም የክርስቲያን ህይወት ሁልጊዜ ተጋድሎ ስለሆነ ለጢሞቴዎስ ሳይሆን የተነገረው ይሄ ነገር ለሁሉም ክርስቲያን ነው። ለጢሞቴዎስ ብቻ አይደለም፣ ለሁላችንም ፉ እንዳያይ መጋደል አለብን። በተለይ ወጣቶች ብዙ ነገር እየወሰደን ነው በዚህ ዘመን ይህንን ተጋድሎ መጋደል አለብን። ይሄን ያለፍን እንደሆነ ነው ከአካባቢ ሌላ ተጋድሎ የሚጠብቀን ከቤት ከጎረቤት፣ እንደዚህ እንደዚህ። አምላካችን ኢየሱስ ክርስቶስ ክብር ይግባውና ለሰው የገዛ ቤተሰቦቹ ጠላቶቹ ይሆኑታል ብሎ ማቴዎስ ወንጌል ምዕራፍ አስር እንደነገረን ማለት ነው። የገዛ ቤቶቹ ወይም ቤተሰቦቹ ጠላቶቹ ይሆኑታል ማለት አባቱ፣ እናቱ፣ ልጁ፣ እህቱ፣ ወንድሙ ማለት አይደለም። የገዛ ሰውነቱ ማለት ነው። እጁ ጠላት ይሆንበታል፣ መጋደል አለበት። እጁ ክፉ እንዳይሰራ፣ እንዳይማታ፣ ከሌላ ላይ ብሎ እንዳይጠቁም። አንደበቱ መጋደል አለበት ክፉ እንዳይናገር ከምስጋና ውጪ ከመዝሙር ውጪ ከጸሎት ውጪ ለስድብና ለሐሜት እንዳይከፈት ማለት ነው። ጆሮ መልካም መስማት አለበት። አይኑ መልካም ማየት አለበት። እግሮቹ ወደ እግዚአብሔር ቤት መገስገስ አለባቸው። ይሄን ነው ተጋድሎ የሚለው ቅዱስ ጳውሎስ። ይሄ ለሁላችንም። ይሄን ካለፍን ከዚያ ደግሞ ከሰይጣን የሚመጣ ተጋድሎ ደግሞ ይኖርብናል እዛ አላውቅም የናንተን። ብዙ ሰዎች ግን እዛ ጋር አንደርስም፣ አልደረስንም። ገና ከራሳችን ጋር ያለውን ተጋድሎ አልተወጣንማ። ነገር ግን ይህን እንድታሸንፍ ይለዋል ቅዱስ ጳውሎስ ለጢሞቴዎስ ተጋድለህ፣ እንድታሸንፍ ምን ማድረግ አለብህ ነው የሚለው። እምነት ይኖርህ አንደኛ፣ ከዛ ደግሞ አስተሳሰብህ የተስተካከለ በጎ የሆነ መልካም የሆነ ይሆን ይለዋል። እግዚአብሔርን ታምኑት አላችሁ? እርግጠኛ ናችሁ? እዚህ ያመጣችሁን የታክሲ ሹፌር ያክል ታምኑት አላችሁ፣ እግዚአብሔርን? ተሳፍረን ጎሽ እናቴ ጥሩ ተሳፍረን የሆነ ቦታ ያደርሰናል ብለን በጣም እርግጠኞች ነን፣ ሹፌሩን ማለት። በእግዚአብሔር ላይ እንደዛ አይነት እርግጠኝነት አላችሁ? ካላችሁ በጣም ጥሩ ነው፣ በእውነት ካላችሁ በጣም ጥሩ ነው። አንድ ሰውዬ ይባላል መንገድ ሲሄድ ወደ ገደል ወደቀ እና ግን ከመፈጥፈጡ በፊት አንድ ሳር ነገር ያዘ አጋጠመውና ያዘ። እሱን ይዞ ወደ ታች ቢያይ ትልልቅ ድንጋዮች አሉ ከታች። ሲጨንቀን በጣም አደለ። የእውነት ክርስቲያን ምን ሆነው እኮ ሲጨንቀን ነው። አስተውላችኋል። የሆነች ችግር ስትደርስብን በቃ እምባችንም ይመጣል በጣም እንጮኋለን ወደ እግዚአብሔር። ና ጮኸ እግዚአብሔር፣ ወይ ባክህ ድረስ ልኝ ተፈትፍጬ መሞቴ ነው። ይች የተበጠሰች እንደው ጉዴ ነው ባክህ። ከስር ደግሞ ድንጋይ አለት አለ እያለ ጮኸ። እግዚአብሔር መቼም ትናንትና እንዲህ አድርገህ ነበር፣ ዛሬን ለምን ትጠራኛለህ? ምናምን አይለንም፣ አይደል? አይለንም እኮ ትናንት ክፉ ነበር፣ ዛሬማ። አይለንም። ሰው ነው እንደዛ የሚለው በእጄ ላይ ጣለህ አይደል? የሚል እኮ ሰው ነው አይደል? በኋላ መጣ እግዚአብሔር። አቤት አለው ማነህ አንተ? እኔማ እግዚአብሔር ነኝ። ጠርተህ መጥጄ ነው። እንግዲያውማ ለምን ታየኛለህ? ለአድነኝ አለው። ለአድነህ? አዎ። ልቀቀው፣ ሳሩን አለው ሳሩን ሳለቀው፣ አድነኛል አሁን፣ ሳሩን ከለቀቅኩ ትወድቃለሁ እኮ ነው። የዚህ ሰው እያሳብ የእኛ ሃይማኖት እንደዚህ፣ የእኛ እምነት እንደዚህ ነው። ሳሩን የሚያዝ እንፈልጋለን፣ እግዚአብሔር የሚያዝ እንፈልጋለን። እከሌ የሚባል ሀብታም አባት አለኝ ደሞ እግዚአብሔርም፣ እከሌ የሚባል አጎት አለኝ ደሞ እግዚአብሔርም፣ እንደዚህ እንደዚህ ማስተርስ እውቀት ምናምን አለኝ ደሞ እንደዚህ ነው። አንዱን እግዚአብሔርን ብቻ ሙጥኝ አንልም። የሆነ ሌላ የምንንጠላጠልበት ነገር አለ። ይሄ ፍጹም እምነት አይባልም። ፍጹም እምነት እግዚአብሔርን ብቻ እግዚአብሔርን ብቻ። እስቲ ሁለት ሰዎች እናነጻጽርና እምነት ማለት ምን ማለት እንደሆነ እንገምግም ራሳችንን። በዚያው በመጽሐፍ ቅዱስ የእምነት አባት ስርወ ሃይማኖት የሚባል አባታችን ቅዱስ አብርሃም ነው፣ በረከቱ ይደርብን። የወላችሁ አብርሃም ኦሪት ዘፍጥረት ምዕራፍ 18 ላይ ስታነቡ አብርሃም በጣም አርጅቷል፣ ሽማግሌ ነው። ቅድስት ሥላሴ ተገለጡለት እግዚአብሔር ተገለጠለት እና አብርሃም ሆይ ምንም እንኳ ሚስትህ ያረጀች ብትሆን አንተ መሸመገልክ ብትሆን ልጅ፣ እሰጥሃለው ልጅ ትወልዳለህ ብሎ ነገረው። አሁን አብርሃም ከዚህ በፊት አርጅቶ የወለደ ሰው የሚያውቁ የለም፣ የሚጠቆመው ልክ ነው አምነዋለሁ፣ እነ እንትና ስወልደው የለ የሚለው የለውም ከዚህ በፊት የለውም። ግን እግዚአብሔር ስለሆነ የተናገረው አሜን አለ። በቃ ይሆንልኝ፣ ይደረግልኝ፣ አምናለሁ። እስመ አልቦ ነገር ዘይሳኖ ለእግዚአብሔር፣ ምንም የሚሳነው ነገር ስለሌለ ለእግዚአብሔር ይችላል ብሎ አምኖ ተቀበለ። ምንም የሚያውቀው ነገር ምንም ትምህርት የለውም፣ እንዲ ያለ ትምህርት፣ አርጅቶ የወለደ አያውቅ ከዚህ ቀደም። ግን ፍጹም እግዚአብሔር ያምን ስለነበረ አምኖትም ስለሆነ ከቤቱ የወጣው አሜን ብሎ ተቀበለ እግዚአብሔርን እግዚአብሔር ያሳፍረው መስሏችኋል? ታዲያ እውነት ነው። ልጅ ሰጠው፣ ልጅ ሰጠው። በኋላ ደግሞ ዝቅ ብላችሁ ስታነበር ዘፍጥረት ምዕራፍ 22 ላይ እግዚአብሔር መርጦ፣ ብዙ ልጆች አሉት እኮ ከሌሎች ሚስቶች፣ ያንን የምትወደውን ልጅህን ይስሐቅን ሰዋልኝ አለው፣ መርጦ። ሌሎች ልጆችን አላለውም። ይስሐቅን እንዴ እግዚአብሔር በዚህ ልጅ ዘርህ ይበዛል፣ ይባረካል፣ እንደ ምድር እንደ ባህር አሸዋ እንደ ሰማይ ከዋክብት ይበዛል ብሎኝ አይደለ እንዲ። አሁን ይስሐቅን ካረድኩት ታዲያ በማን ነው? አላለም አብርሃም። እንዲያውም ቅዱስ ጳውሎስ ስለዚህ ነገር የአብርሃምን ሐሳብ በዚህ ወቅት ምን ብሎ እንዳሰበ ሲነግረን ዕብራውያን መልእክት ምዕራፍ 11 ላይ እንዲህ ይለናል። አብርሃም ልጅህን ሰዋልኝ ብሎ እግዚአብሔር ሲያዘው በፍጹም ታምኖ የወጣበትን ምክንያት ሲነግረን ቢሞት እንኳን ሊያስነሳው የታመነ አምላክ ነው። ምክንያቱም እንግዲህ ያውቃል እን ከአብርሃም በፊት የሆነ ሰው ታርዶ የሞተ የሚታወቀ እኮ የለም። ምንም እንደዚህ የሚጠቁመው የተማረው ትምህርት ወይም ደግሞ እነከሌ እኮ አሉ ሞቶ የተነሱ የሚለው የለውም። አብርሃም ነገር ግን በቃ በፍጹም ልቡ እግዚአብሔርን ስለሚያምን ምን አለ ቢሞት እንኳ ያስነሳልኛል። እኔ የሚጠበቅብኝ ረደው ነው የተባልኩት፣ አርደዋል ሰዋው ነው የተባልኩት፣ ተሰዋዋለሁ አለ። እያያችሁት ነው፣ የአብርሃምን እምነት እያያችሁት ነው። ሌላ ሰው እናምጣ ደግሞ ወደዚህ ወደ አዲስ ኪዳን። ካህኑ ሊቀ ካህኑ ዘካርያስ ማለት ነው። ሊቀ ካህኑ ዘካርያስ ኦሪትን የሚያስተምር የሚተረጉም፣ በቤተ መቅደስ ሁል ጊዜ የሚያገለግል ካህን፣ የተማረ ነው፣ የሚያስተምር ነው። ቅዱስ ገብርኤል መጣ። ፊቱ ቅዱስ ገብርኤል መጣና ዘካርያስ፣ ወይ የአንተም የሚስትህም የኤልሳቤጥ ጸሎት ተሰምቷል። እግዚአብሔር ጸሎታችንን ይስማል። ተሰምቷል እና ልጅ ይሰጠሃለሁ ልጅ ይሰጠሃል እግዚአብሔር አለው። ዘካሪያስ ረስቶታል። በወጣትነቱ ነው በልጅነት ጊዜ ነው መውለድ በሚችሉበት እድሜ ነበር ይለምኑት። አሁን ሽማግሌዎች ናቸው። ሁለቱም አርጅተዋል። እሷም አሮጊት ነች፣ እሱም ሽማግሌ ነው። የልጅ ሀሳብ ጨርሶ ረስተውታል። እግዚአብሔር በፈለገ ቀን ስለሆነ የሚመጣው በወደደ ቀን ስለሆነ የሚመጣው የፈለገው ቀን አሁን ስለነበረ መጣና ልጅ ታገኛላችሁ ሲለው ዘካርያስ ግራ ገባ። ወደዛ ወደ አብርሃም መመልከት የለበትም ነበረ ዘካርያስ። ያስተምራል እኮ የአብርሃምን ታሪክ እኮ እየተረጎመ የሚያስተምር ሰው ነው። ቸገረው፣ ግን አሁን እዚህ እንዴት ካረጀው በኋላ ሚስቴም አለ አላምንም አለ። አሁን ዘካርያስን ለማውቀስ እኮ አይደለም የሉቃስ ወንጌል ምዕራፍ 1 ቁጥር 6 ላይ ብታነቡ ዘካርያስ እና ኤልሳቤት ምን አይነት ሰዎች እንደሆኑ ቅዱስ ሉቃስ ሲጽፍ ምን ይላል መሰላችሁ? ሁለቱም ያለ ነውር ያለ ነቀፋ በእግዚአብሔርና በሰው ፊት ቅዱሳን ነበሩ። በማንና በማን ፊት አልኳችሁ? በእግዚአብሔርና በሰው ፊት። እንደዚያ ናችሁ? እንደዚያ ነን። በእግዚአብሔር ፊት ብዙዎቻችን እንዴት ነን? በሰው ፊትስ እንዴት ነን? በሰው ፊት እኮ በጣም ቅዱሳን ነን። በሰው ፊት ያለኛ አለ እንዴ? ክርስቲያን ያለኛ፣ የሚጾም ያለኛ፣ የሚጸል ያለኛ፣ የሚመጸውት አለ እንደ በሰው ፊት። በእግዚአብሔር ሚዛንስ እንዴት ናችሁ? እንዴት ነን? ይነበባል ወይ እግዚአብሔር? በልብሳችን በአነጋገራችን በኑሯችን በጉርብትናችን አለ ወይ እግዚአብሔር? እነ ዘካሪያስ እንደዚህ ነበሩ፣ እነ ኤልሳቤጥ። በረከታቸው ይደርብን በእውነት ያን የመሰለ ታላቅ አባት ቅዱስ ዮሐንስን የወለዱ እኮ ናቸው ግን ይወላችሁ ከአብርሃም ጋር እስኪ ያመዛዝኑት ዘካርያስን አብርሃም ምንም ያየው የሰማው ነገር የለም ዘካርያስ ግን የአብርሃምን ታሪክ እንኳ ያውቃል ሌላው ቢቀር እየተረጉማል ያስተምራል ቸገረው አሁን ግን ቸገረው ስለዚህ እምነት ማለት እንደ አብርሃም ነው ወገኖቻችን በቃ በፍጹም ልብ ሁል ግድ ከላይ ለእግዚአብሔር ቅዱስ ዳዊት የሚለው ሀሳብህን ሁሉ በእግዚአብሔር ላይ ጣል ወውእቱ፣ ይሴስየከ። በቃ ይመግባል። እሱ ይመግባል ማለት ምግብ ብቻ አይደለም፣ ያለብሳሃል፣ ያጠጣሃል፣ ያበላሃል መጠለያ ይሰጣሃል፣ ራሱ መጠለያ ይሆናል ማለት እኮ ነው። እነት ማለት እንደዚህ ነው ወገኖቻችን፣ አማኞች መሆን አለብን እውነት ለመናገር። እግዚአብሔርን ታምኑት አላችሁ፣ ስርዓተ ቤተክርስቲያንን ታምናላችሁ፣ እንደዚህ እንደዚህ ብንል አዎ ነው የምትሉት። ለምሳሌ የአምላካችን የኢየሱስ ክርስቶስ ስጋና ደም የዘላለም ህይወት ያሰጣል አያሰጥም? ታምናላችሁ። ይህንን ስጋውን ብንበላ ደሙን ብንጠጣ የዘላለም ህይወት እናገኛለን አናገኝም? ታምናላችሁ። ይህንን ትቆርባላችሁ ወይ? መቼም ይህን ያልሰው አሁን ማን ነው የሚቆርብ እጅ አውጡ ብንል አያስፈላጊ አይደለም እንጂ ካመንን ማድረግ ነው ያለብን። ንስሐው ከኃጢአት ያነጻናል ብላችሁ የምታምኑ ከሆነ መተግበር አለባችሁ። አማኝ ማለት እሱ ነው። ዝም ብሎ አምናለሁ ማለት ብቻ ሳይሆን መተግበር። በቃ ልጄ ይድንልኛል ብሎ ሊያርደው ሄደ አብርሃም። ተወልዳለህ ተባለ ሽማግሌ ነኝ እንደዚህ እንደዚህ ምንም ምክንያት የለም፣ በቃ እግዚአብሔር ብሏል፣ ያደርግልኛል አለ አብርሃም። ስራ ሃይማኖት ያሰኘው ይሄ ነው ይሄ ነው ወገኖቻችን ስለዚህ አማኞች መሆን አለብን በፍጹም እግዚአብሔር ማመን አለብን ልባችንን ጣል ማድረግ አለብን እግዚአብሔር ላይ ያውም ኑ ልሸከምላችሁ እያለን ስለዚህ ወገኖቻችን ይሄ ምክር የተመከረው ለቅዱስ ጢሞቴዎስ ነው ቅዱስ ጢሞቴዎስ ከተመከረኛ ደግሞ ልንመከርበት አብልጠን ልንመከርበት ይገባል ስለዚህ በዚህ ዘመን እምነት መያዝ ይጠበቅብናል መልካም አስተሳሰብ ልንይዝ ይጠበቅብናል እንዲያ ከሆን ነው ለእኛም ለወገኖቻችንም ልንተርፍ የምንችለው ለሀገርም ልንተርፍ የምንችለው ብሎ ወሬ ከማውራት የማይረባ ነገር እያደረጉ ጊዜ ከማጥፋት ወደ እምነታችን እንመለስ፣ መልካም ሀሳብ እንያዝ። ያን ጊዜ ለኢትዮጵያም፣ ለቤተክርስቲያን የምንተርፍ ሰዎች እንሆናለን። ይህን ላደረገልን እግዚአብሔር እንድንዘምር ቃሉን እንድንሰማ ይህም እንዲደ- እንዲሳካ ያደረገልን ልሆን አምላካችንን ከፍ አድርጋችሁ አመልኩ አመስ። ሎላ ጌታ አምላክ ምስጋና ያስፈልጋል። እግዚአብሔር ይመስገን። የሰኔ ሰላሳ የቅዱስ ዮሐንስ ልደት በዚህ ቦታ ይከበራል። ደስ ይበላችሁ። ትክክል መድኃኒዓለም ይሁን። ሁላችሁም በግራም በቀኝም ከላይም ከታችም ያላችሁ ላልሰማ አሰምታችሁ። ልክ የዛሬ አስራ አምስት ቀን መቼ? የዛሬ 15 ቀን ሰኞ ነው። ቅዱስ ዮሐንስ ልደቱ ነው። ያድርሰን በሉ። አዎ የቅዱስ ዮሐንስን ልደት እዚህ ለማክበር እግዚአብሔር ያብቃችሁ። ቅዱስ ዮሐንስን በ29 ማታ ጉባኤ አለ። በዋዜማው ደግሞ በሰላሳ ልዩ ጉባኤ ነው፣ ንግስ ነው። እንዳትቀሩ። ታቦቱን አውጥተን ዘምረን እግዚአብሔርን እናመሰግናለን። አድርሰን በሩ። አድርሰን በሩ።